ሰላም ሰላም! ውድ የዋ ከስኩል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። መማር የምትፈልጉ ካላችሁ እዚህ በምናስቀምጠው ስልካችን በዋትሳፕ በኢሞ በቴሌግራም እኛን ማናገር ትችላላችሁ። የምናስተምራቸው ትምህርቶች አማርኛ፣ ትግርኛ፣ ኦሮመኛ፣ ሂሳብ፣ እንግሊዘኛ እናስተምራለን። መማር ከፈለጋችሁ እዚህ በምናስቀምጠው ስልካችን ደውሉልን።

ለዛሬ የነበሩን ትምህርቶች እነዚህ ይመስላሉ። በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛልኝ።